ይህ የምታዩት ቪዲዮ በሚያዚያ ስምንት ቅዳሜ ቀን ቲክቶክ ላይ የተለቀቀ ቪዲዮ ነው። እንግዲህ ቪዲዮ ላይ እንደምታዩት ሌቦች ገብተው ሲዘርፉ ነው የሚያሳየው። ልብሶች እና እና ቲቪ አለ። እንደገና የኮምፒውተር ስክሪን አለ። የለቀቀው ሰው ዩዘር 833408 ነው እና ይህ እዚህ ላይ ምን ይላል፣ ሰርተን መኖር አልቻልንም በአዲስ አበባ ሌባ ይልና ኢሞጂ የለቅሶ ምልክት ያሳያል። ይሄ እንግዲህ ሴኩሪቲ ካሜራ እንደምታዩት እነዚህ ሌቦችን ምንም አላስቆመም። ምናልባት ለፖሊስ እንሰጣለን ይሄን ቪዲዮ ሰተን፣ ያው ፖሊስ ምናልባት ሊያገኝ ይችላል፣ ላይ ላይገኝም ይችላሉ እነዚህ ሰዎች ኦልሬዲ። ግን በቃ ተሰርቋል እና ያሳዝናል። የዚህ የሴኩሪቲ ጥቅም ምንም በቃ እናየዋለን። ከዛ በኋላ ተሰረቅን ብለን ያው እናሳያለን። በቃ አዲስ ነገር የለም። ምንም ማድረግ አንችልም። ግን ቢያንስ ማድረግ ያለብን እንደዚህ ንብረታችንን እንዳይሰረቅ ሴኩሪቲ ካሜራ ቤታችን ወይ ደግሞ የስራ ቦታ ምንገጥም ከሆነ ቢያንስ ያ ሴኩሪቲ ካሜራ ሞሽን ዲቴክሽን እንደገና አላርም ሊኖረው ይገባል። ቲክቶክ ላይ ይለቃሉ የዚህ አይነት ቪዲዮዎች፣ ተሰረቀን፣ እባካችሁ ያያችሁ ሰው ምናምን ይላሉ። ምንም አዲስ ነገር የለም። ወደዚህ ካሜራ ስንመጣ አሁን ለምሳሌ ይሄኛው የሴኩሪቲ ካሜራ አምፖል ምንድነው የሚያደረገው? ይህን ከገጠምን በኋላ አንድ ሰው ቤታችን ላይ ሲገባ ወይ ደግሞ ሱቅ ሊሆኑ ይችላል። ሱቅ ዘግተን አሁን ይሄ የተሰረቀው እንግዲህ እዚህ ላይ የምናየው ዘግተው ከሄዱ በኋላ ማታ ላይ ነው የሚመስለኝ። እና ይሄኛውን ካሜራ ቢገጠም እዛ ቦታ ላይ ወዲያው ነው የሚጮኸው ልክ ሰው ሲያገኝ እንቅስቃሴ ዲቴክሽን ነው ሞሽን ዲቴክሽን አለው ራሱ። በዛ ሞሽን ዲቴክሽን አማካኝነት አላርም ያሰማል። ሲያሰማ፣ እነዛ ሌቦች ደንግጠው ሊሸሹ ይችላሉ፣ ወይም ደግሞ በዛ አላርም እኛ ልንነቃ እንችላለን ማለት ነው። ወይ ደግሞ እዛ አካባቢ ያለ ዘበኛ ይህን አላርም ሰምቶ መጥቶ ሊያስቆም ይችላል። ይሄን ነገር ማለት ነው። ያኛው ሞሽን ዲቴክሽን ሲያገኝ ይሄ ካሜራ ወዲያው በስልካችን ኖቲፊኬሽን ይልክልናል። ፎቶ አንስቶ ወዲያው ይልክልናል። እኛ ወዲያው ገብተን ቪዲዮን ምን እየተከሰተ እንደሆነ ማየት እንችላለን ማለት ነው። አሁን እስቲ በዚህ ካሜራ እንዴት እንደሆነ ላሳያችሁ። እሺ፣ አሁን እዚህ ጋር ካሜራው ይኸውና፣ እዚህ ጋር አለ። ይሄ ካሜራ የአምፖሉ ካሜራ ማለት ነው። እና እዚህ ጋር ደግሞ ስልኬ ላይ ማየት እችላለሁ። እና ይሄ ካሜራ እንግዲህ 360 ዲግሪ ነው የሚያሳየው እንዳለ ቅድም እንዳልኳችሁ ስራ ቦታ ሊሆን ይችላል፣ ወይ ሳሎን ቤታችን ላይ ልንገጥመው እንችላለን። ቀላል ነው፣ ይገጠማል። ከዛ በኋላ ስልካችን ላይ እንገባና ከዛ በኋላ አላርም እዚጋ የምታዩት እዚጋ አላርሙን ኦን እናረጋለን። እዚጋ የምታዩት አላርም ኤሪያ የሚባል ነገር አለ። የራሱ አሪፍ እንትን ነው። ይሄ አላርም ኤሪያ ማለት የምንፈልገውን ቦታ ምርጠን፣ ለምሳሌ የምንገጥመው ይህን ካሜራ ስራ ቦታ ላይ ለምሳሌ ካሽየር ቦታ ላይ ማንም ሰው እንዳይደርስ ከፈለግን እዚች ጋር እዚች ጋር አሁን ይሄ ከያሼር ቢሆን እኔ እዚህ ጋር ሬድ አድርገዋለሁ ማለት ነው። ሬድ አድርገዋለሁ ከዛ በኋላ ራይት አድርገዋለሁ። ከዛ አላርም ሳውንድ ኦን አድርጓለሁ እዚህ ጋር። ከዛ በኋላ እመልሳለሁ ማለት ነው። ልክ አሁን ልክ እጄን እዛች ጋር ሳደርስ ወዲያው ይሄ ሴኩሪቲ ካሜራ ወዲያው ይጮኋል ማለት ነው። ጮሆም ደግሞ ስልኬ ላይ ወዲያው ኖቲፊኬሽን ይልክልኛል። ከዛ ኖቲፊኬሽኑን አያያለው ማለት ነው፣ ምን ተከሰተ ማለት ነው። የትም ቦታ ውኝ የትም ቦታ ውኝ ነው ይህን ነገር ማለት ነው። አሁን ቼክ አርጓል። አሁን ጮሃል ማለት ነው። ከዛ እጄን ሳነሳ ነው ይህ ነገር ዝም የሚለው ማለት ነው። አሁን ዝም ይላል ማለት ነው። እና ይህ እንግዲህ ሞሽን ዲቴክሽኑን ሙሉ ቤታችንን ማድረግ እንችላለን። ይሆን ነገር ሌባ ልክ ሲገባ ይሄኛው ካሜራ ይጮሃል ማለት ነው። እንግዲህ በዛ ሰዓት መንቃት አለብን። ስልካችን ላይም ኖቲፊኬሽንም ይልክልናል። እንደገና እዛ አካባቢ ያለው ሰውም ይሄ ድምፅ እንዲነሳ ያረጋል፣ አካባቢ ሰው እንዲነቃ ያረጋል። በሌላ ደግሞ እነዛ የገቡት ሌቦችም ይህን ነገር ድምፅ ሰብተው ደንግጠው ይሮጣሉ ማለት ነው። እና አሁን ለምሳሌ አሁን ያሳዩችሁ እዚህ ላይ ሴቲንግ ላይ ገብቼ ላሳያችሁ እና እንደምታዩት እዚ ጋ ኦልሬዲ ፎቶ ልኮልኛል ማለት ነው። እዚ ጋ ቀጥታ ይኸው እጄን ልክ ለገባ ስል ነው እንግዲህ የላከልኝ ማለት ነው። ከዛ ደግሞ በተረፈ ደግሞ እንዳልኳችሁ ሙሉንም ማድረግ እንችላለን፣ ቤቱን እንዳለ ሙሉ ማለት ነው። ምንም ነገር በር ሲከፈትም ይህ ነገር ይጮሃል ማለት ነው። እንደገና ደግሞ ሞሽን ዲቴክሽኑ ብዙ ሰፊ ነው ያለው እዚህ ላይ እዚህ ጋር ታይፕ ኦል ታይፕ ስንለው የተለያዩ አይነት ለምሳሌ፣ ለህፃናትም ይሆናል፣ ቤት አስተኝተን ህፃናት ሲያለክሱ ዲቴክት ማድረግ ይችላል። ያው መምረጥ እንችላለን ማለት ነው። እንደገና አብኖርማል ሃይ ቴምፕሬቸር አላርምም አለ። እንደገና አብኖርማል ሎው ቴምፕሬቸር አላርም አለ። እዚህ ጋ ደግሞ እንደገና ስሞክ ዲቴክሽን አላርምም አለ። አንዳንድ ጊዜ እሳት ሊነሳ ከሆነ በዚህ አላርም ይሄ ይጮሃል ማለት ነው። ለእሳትም ጥሩ ነው ማለት ለአደጋ ማለት ነው። እዚህ ጋም ያው ከላይ ሞሽን ዲቴክሽን አለ አላርም ሙሉ ምንም ነገር እንቅስቃሴ ሲኖርም ማለት እንችላለን። አሁን ደግሞ አንደኛውን ኤግዛምፕል ደግሞ ማሳያችሁ ደግሞ ሞሽን ዲቴክሽኑን ቤት ውስጥ ሆኖ ቤት ውስጥ ማንም ሰው ሲገባ ይሄኛው እንዲጮህ ማድረግ እንችላለን። እሱ ለማድረግ እዚህ ጋር እንገባ እና አላርም ኤሪያ እንለዋለን። ምንድን ነው የምናደርገው? ሰሌክት ሆል ሁሉንም እናደርገዋለን። ከዛ ኮንፈርም እናደርገዋለን። አሁን ሁሉም ቦታ ላይ እንቅስቃሴ እኔ ያለው አሁን መጮህ አይቀርም። ለምን የተንቀሳቀስኩ ጮ በቃ ስለዚህ እኔ አሁን ከዚህ ካሜራ ወጣ ብዬ ስገባ ጮኋ ላይ ይጮም እናያለን አሁን አሁን ከካሜራ ውጭ ይሆኛለሁ። ስገባ ወደዚህ በካሜራ ውስጥ ስገባ ይጮኋል ማለት ነው። እንደዚህ ማለት ነው። እና አሁን ያው ለማቆም እዚህ ጋር እንገባና ና አሁን ይሄ አያቆም ሰውየው እስኪወጣ ድረስ። ከዚህ ቦታ እዚህ እንገባለን። እዚህ እንገባለን። አላርሙን እዚህ ጋር ኦፍ እናደርጋለን ማለት ነው። አላርሙን ደግሞ የምናደርገው ለማታም ሊሆን ይችላል። እዚህ ላይ ማታ መምረጥ እንችላለን፣ ከፈለግን ደግሞ ቀንም መምረጥ እንችላለን። እንዳማራጫችን ነው። ማታ ላይ ብቻኛ ስንተኛ ኦን አድርገን ሁሌ ማታ ማታ ብቻ እንዲሰራ ማድረግ እንችላለን። አማራጭ አለን ማለት ነው። ስለዚህ ያው ካሜራ ስንገዛ በዚህ ሰዓት አሁን ባሁን ምንገዛ ከሆነ ሴኩሪቲ ካሜራ ቢያንስ ሞሽን ዲቴክሽን ያለው ካሜራ እና እኛን አላርም የሚያደርገን የሚያሳውቀን ቢሆን ይመረጣል እላለሁ። ይህን ካሜራ ከፈለጋችሁት ያው ስልከታች አስቀምጥላችኋለሁ። ደውላችሁ ማንጌት ይችላላችሁ። አመሰግናለሁ።